ሲ ዛ ፓወር ኦፍ ቱ ማለት ነው፣ ወይም ሲ ታይም ሲ ማለት ነው። አሁን ለጊዜ ከአልበርት አንስታይን ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል፣ ሜካኒካል የሚባሉ ሌሎችም አሉ። መቶ48 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። ወይቭ ሌንግዝን ኮንቴን በሚያደርገው ትንሽ ወይቭ ሌንግዝ ካለው ፍሪኩዌንሲ ይጨምራል። አንድ አስትሮኖሚካል ዩኒት 6 ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 598 ሺ ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር፣ ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሊየር ኤነርጂ ጋር ሲወስድ ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንታው ወይም ኳንታም ኦፍ ላይት ማለት ነው። ኬቱ 18 ሜትር ተባለች። ኤክስትራ ሶላር ፕላኔት ተገኝታለች። ዜሮ ነጥብ 000 እያለች በጣም ሎ ዲጂታል ላይ ስለሆነች እሷ ደግሞ ምን ታረገዋለን? ኢነርጂ ስቴብላይዝ ታደርገዋለች። እኛ አራት የብርሃን አመት ራሱ እዛ ለመድረክ ሰባ አራት ሺህ አመት አካባቢ እየፈጅ እንዲ ብለን እዛ ጋር እንደምንደርስ ራሱ ግራ ይገባል። እና ስለዚህ ምን ይሆናል ማለት ነው አንሰራችን ሲናቃልለው ማስ ታይም ስናደርግና ቀንፍን ከፍትና ኤችን ኦርጋኒዝሞችም ተገኝቶባታል እንደ ማርስ ዩሮፓና ቲታን ያሉ ማለት ነው። ዋን ኦቨር ቱ ማስ ታይምስ ቬሎሲቲ ስኩዌርድ ማለት ነው ወይ ዜሮ ነጥብ አምስት በሌላ ቋንቋ። ማግኔቶስፌር ባይሰራ ነው ና ከባቢ አየር ባይኖረም እዚህ ተቀምጠን እያለ ሶላር ፍሬ መጥቶ ይህንን መጥቶ እኛ ይጨርሰን ነበር ማለት ነው። ይሄን ማይክራፎን ለምሳሌ እንደዚህ የያዝኩት ከዛ ወደቀ ግን፣ እዚህ ፖቴንሻል ኢነርጂ ደግሞ በማን ይወሰናል? ማስ ታይምስ ግራቪቲ ታይምስ ሄይት ነው። ከሁለት ሚሊዮን ዲግሪ ሴንቲግሬድ እስከ በአረብኛ እንኳን አደረሳችሁ በላቸው እስኪ

የተንቀሳቀሰ ነው። ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኮ በጣም ብዙ የወርቅና የፕላቲኒየም ስብስብ ያላት አገር ኮ ኢትዮጵያ ናት። ግን ሀብታችንን የተጠቀምን ስላልሆነ ሀብታችንን ለመጠቀም እንድንጠቅመው ና ትክክለኛውን ሀብት አስልታ ለእኛ ታደርሳለች። ይሄ ሳተላይት እኮ በነገራችን ላይ ሪሞት ሴንሲንግ ሳተላይት ስለሆነ ብቻ በመመልከት ከሆነ ማደጋጣሪ ሳተላይት ነው ማለት ነው። ከዚህ በተጨማሪ የኢትዮጵያንም ሀብቶች ለምሳሌ 50 ፐርሰንት ወርቅ እኮ አፍሪካ ውስጥ ነው የሚገኘው። ኢትዮጵያ ደግሞ ሲንስ አፍሪካን ካንትሪ ስለሆነች ምንድን ነው የምናመጣው ቤኔፊት ማድረግ አለበት። በጃፓን አሁን አዋጅ ነጋሪ የሚባል ወፍ አለ። አዋጅ ነጋሪ ነው ያው፣ ገና መንኮራኩር ሳያምጥቁ በፊት እሱ በአንድ ከተማ ተራ የከተማ ወፍ ነው ባይገርማችሁ። ከዛ የመሬት መንቀጥቀጥ ሊከሰት አንድ ቀን ሲቀሩ ከተማውን ጥሎ ይሸሻል። ጃፓናውያን ሜሞሪ መንቀጥቀጥ ሊደርስ እንደሆነ ስለሚያውቁ ወዲያውኑ መዘጋጃጀት ይጀምራሉ። በሳይንሱ ግን እንኳን ከሁለት ሰዓት በፊት ከአንድ ቀን በፊት ራሱ መረዳት የሚችል መለክ የለ። ኮሚኒኬሽን ሳተላይት ለምሳሌ ብናመጥቅ ለሁሉም ቲቪዎች ማለት ነው ለሳተላይቱ ፔ የምናደርገው ኮርስ ቬሪ ሎው ይሆናል፣ ይሄዳል ማለት ነው። ኤክስትራ በጀት ሲኖራል፣ ደግሞ ሌላም ነገር ታመጥቃለች። ስለዚህ ቼይን ሪያክሽን ይመስላል ማለት ነው።